የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ስናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። ለበርካታ ወራት በእስር ቤት የቆየው ቀሲስ ስንታየሁ ሄኒ አባት ከእስር ተፈቷል፤ በዝርዝር ታደምጡታላችሁ። የመንግስት ዩኒቨርሲቲዎች ለቋሚ የስራ ቅጥር መደቦች የቀን ሰራተኞችን በመቅጠር ከ60 ሚሊዮን ብር በላይ ክፍያ መፈጸማቸው ተገለጸም። ይህንንም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 የተወደዳችሁና የተከበራችሁ የአገው ሚዲያ ተመልካቾቻችን ሰበር ዜና ደርሶናል እንኳን ደስ አላችሁ ቀሲስ ስንታየሁ ሄን አባት ከእስር ተፈቷል የአገው ህዝብ ቀኝ እጅ የሆነው ተርጓሚና መምህር እንዲሁም ተማሪና አስተማሪ ቀሲስ ስንታየሁ ሄን አባት ከዘጠኝ ወር እስር በኋላ ተፈቷል አገው ሚዲያም የአገው ህዝብ ትግል የፊት አውራሪ አክቲቪስት ተርጓሚና መምህር ቀሲስ ስንታየሁ ሄን አባት ህገወጥ ስርዓትን በተመለከተም በተደጋጋሚ ለአድማጮቻችን እየገለጽን ነበር ውድ አድማጮቻችን ሙሉ ዘገባውን በነገው ዝግጅታችን የምናቀርብ መሆኑን እንገልጻለን። በድጋሚ እንኳን ደስ አላችሁ። በአዊ ዞን የተደረገው ሰልፍ እውነት ወይስ የህዝብ ግንኙነት በሚል ከወርቅ የደባሱ የደረሰንን ጽሑፍ ወደ እናንተ የምናደርስ ይሆናል። ሰኔ 15 ቀን 2017 ዓ ም በአገባዊ ብሔረሰብ ዞን ሁለት ወረዳዎች የተቃውሞ ሰልፎች በአካባቢው አመራሮች አዘጋጅነት ተካሂዷል። ሰልፈኞች ካሰሟቸው መፈክሮች መካከልም ሰላምን እንፈልጋለን፣ የጠመንጃ ድምፅ መስማት ሰልችቶናል እንዲሁም ደግሞ ሰላም አስከባሪዎችን እንደግፋለን የሚሉ መፈክሮችን ቢያሰሙም ተግባሩ ለውጭ ታዛቢዎች አዎንታዊ ቢመስልም ይህ ሰልፍ በእውነተኛ ዓላማ የተካሄደ ሰላማዊ ሰልፍ ወይንስ የህዝብ ግንኙነት ሥራ ነው የሚለው ዋናው ጥያቄ ነው። የዚህ ጥያቄ ዋና ምክንያቱ በተሰሙት መፈክሮችና በተጨባጭ እውነታው መካከል ባለው ቅራኔ ላይ ነው። አስተያየት ሰጪዎችና ተቼዎች እንደሚሉት መሬት ላይ ያለው እውነታ የዞኑ አመራር ግልጽ ባልሆነ ምክንያት ፋኖ ከብሔረሰብ ዞኑ የተለያዩ አካባቢዎች እንዲወጣ እምቢተኛ ወይም የማይፈልግ ይመስላል። እስካሁን ግልጽ ባልሆኑ ምክንያቶች ፋኖ ከብሔረሰብ ዞኑ ከበርካታ አካባቢዎች እንዲወጣ ባለመደረጉ የአካባቢውን ነዋሪዎች እያፈናቀለ ይገኛል። ለምሳሌ አክል ሪፖርቶች እንደሚያሳዩት ዚገም ወረዳን በተለይም እንደ ሶሪትና የጓጉሷ ወረዳ በተለይ በኢናቫራ ጎሪ፣ ሁዲትና ጨሌ በመሳሰሉት አካባቢዎች በሺዎች የሚቆጠሩ የፋኖ ኃይሎች ተቆጣጥረውት እንደሚገኙ ተገልጸዋል። በእነዚህ አካባቢዎች ፋኖ አርሶ አደሮችን ከቤት ንብረታቸውና ከመሬታቸው ከማፈናቀል ባለፈም ስልጠና ካምፖችንም መስርተዋል። እነዚህ ካምፖችና የሎጂስቲክስ የማከማቻ ተቋማት ከረጅም ጊዜ እቅዶቻቸው ጋር የተስማሙ ናቸው። ይህንን መሬት ላይ ያለውን እውነታ ለሚያውቁ የህግ የበላይነትን የማስከበር ብቃት ያለው የመንግስት አካል አለ ብሎ ማመን በእጅጉ ይከብዳል። ከሁለት ሳምንት በፊት የዞኑ አመራር በብሔረሰብ ዞን ውስጥ ምንም አይነት የፋኖ አባላት እንደሌሉ በይፋ ተናግሯል። ለዚህ ክደት ምንም እንኳን ብዙ ማስረጃዎች ቢኖሩም አመራሩ ለፋኖ ያለው የርኅራሃይ ምልክት ተደርጎ ግን ይወሰዳል። እንዲሁም የብሔረሰብ ዞን አመራሩ ከፋኖና ከፋኖ ረጅም ግቦች ጋር ሊያስማማ የሚችል አንድ ጉዳይ እንዳላቸው ማሳያ ሊሆንም ይችላል። ሰልፉ እንደነበር የቅርብ ታዛቢዎች ይከራከራሉ። ይልቁንስ የሕዝብ ግንኙነት እንቅስቃሴ ነው የሚመስለው። በኋላም የአቅማችንን ሞከርን ነገር ግን በፋኖ ከፍተኛ የጦር መሳሪያ ምክንያት አልተሳካልንም በማለት ለድርጊቱ መጓደል ምክንያት ይሆናሉ። ፋኖ በሰላማዊ ትግል የሚያምን የፖለቲካ ድርጅት አለመሆኑን ማስታወስ ብቻ ጠቃሚ ነው። ይልቁንም በትጥቅ የሚያምን የታጠቀ ኃይል ነው። የኤርትራ መንግስት ከሱዳን የጦር አበጋዞች ጋር በመተባበር በሚገባ ያስታጠቁት የታጠቀ ኃይል ነውም ይባላል። መፈክር ማሰማት ፋኖን ለአንድ ሰከንድም ቢሆን አያስቀረውም። በደንብ የታጠቁና በደንብ የተደራጁ ሚሊሻዎች በከተሞችና በመንደር ቀበሌዎች በቋሚነት በማስፈር ሰላምን ማረጋገጥ ይቻላል። ሌላው አነጋጋሪ የሆነው የዞን አመራር እንቅስቃሴ ደግሞ የአካባቢው ሚሊሻዎች ፋኖን እንዲዋጉ በቂ መሳሪያ ሳያገኙና ቢያንስ ፋኖ ከያዘው መሳሪያ ጋር የሚመጣጠን መሳሪያ ሳይይዙ ትእዛዝ መስጠታቸው ነው። የአገው ብሔረሰብ ዞን አመራር በእውነቱ ፋኖን ለአንዴና ለመጨረሻ ጊዜ ለማጥፋት ወይም ለማሸነፍ ቁርጠኛ ከሆነ እንዴት ጊዜ ያለፈበትን መሳሪያ ወይም ደግሞ ቁመህ ጠብቀኝን የታጠቁ ያገው ሚሊሻዎችን እንደ ብሬን፣ ስናይፐር፣ ዲሽቃ፣ መትረየስና ገናኛ መሳሪያዎችን የመሳሰሉ ዘመናዊ የጦር መሳሪያዎችን ከያዙ የፋኖ ተዋጊዎች ጋር እንዲዋጉ ያዛል የሚለው ዋና ጥያቄ ነው። የዚህ የጦር መሳሪያ ለመመጣጠን ውጤቱ ፋኖን በግልጽ ይደግፈዋል። ይህ የንድፈ ሀሳብ ክርክር አይደለም፣ ነገር ግን በሰኔ 12017 ዓ ምና ሰኔ 2 ቀን 2017 ዓ.ም ምረት በጊሳና በዳንግላ በተደረጉ ግጭቶችና ውጊያዎች የታየው ግምገማ እውነታውን አሳይቷል። ፋኖ የጦር መሳሪያ የበላይነትን በመጠቀም ስልታዊ ቦታዎችን መያዙ ብቻ ሳይሆን ከ12 የሚበልጡ የሚሊሻ አባላትን መግደሉና በርካታ ሚሊሻዎች መቁሰላቸውም ተዘግበዋል። ለማጠቃለል ያክል አሁን ካለው ሁኔታ በመነሳት ፋኖን ማሸነፍና ማጥፋት የሚቻለው በአግባቡ የታጠቅና በቋሚነት በአካባቢው በሚሰፍሩ ሚሊሻዎች እና በቁርጠኛ አመራር በሚደገፉ ሚሊሻዎች ብቻ ነው። በጩኸትና በመፈክር እንደማይሆን ግን ሳይታለም የተፈታ ጉዳይ ነው። ከሰሞኑ ሰላማዊ ሰልፍ በስተጀርባ ያለው ዓላማ አጠያያቂ ሲሆን፣ ይህንን ለማወቅ የግድ መንፈስ ወይም ሰይጣን መሆን አይጠበቅም ሲል ወርቅ የደባሱ ጽሑፉን ደምድመዋል። የመንግስት ዩኒቨርሲቲዎች ለቋሚ የስራ ቅጥር መደቦች የቀን ሰራተኞችን በመቅጠር ከ60 ሚሊዮን ብር በላይ ክፍያ መፈጸማቸው ተገለጸ። የፌዴራል ዋና ኦዲተር መስሪያ ቤት የመንግስት ተቋማት የ2016 በጀት ዓመት የበጀት ኦዲት አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ሲያቀርብ ነው የተገለጸው። ዋና ኦዲተር መስሪያ ቤቱ በሪፖርቱ እንደጠቀሰው 12 ከፍተኛ የትምህርት ተቋማት ሳይፈቀድላቸው ለቋሚ የስራ መደቦች ላይ የቀን ሰራተኞችን ቀጥረው ተገኝተዋል ብለዋል። ተቋማቱ በጠቅላላው 61 ሚሊዮን 882 2081 ብር ለቀን ሰራተኞች ክፍያ እንደፈጸሙ የገለጸው የፌዴራል ዋና ኦዲተር ጅማ ዩኒቨርሲቲ 25310211 ብር፣ አምቦ ዩኒቨርሲቲ 10938834 ብር፣ ወለጋ ዩኒቨርሲቲ 7888374 ብር፣ ሐረማያ ዩኒቨርሲቲ 5170600 ብር እና ዲላ ዩኒቨርሲቲ 4414974 ብር በመክፈል ግንባር ቀደሞቹ እንደሆኑ በሪፖርቱ ተጠቅሰዋል። እንዲሁም እንዲሁም 17 የመንግሥት ተቋማት በጥሮታ በሞትና በሌሎች ምክንያቶች ከሥራ ለለቀቁ ሠራተኞች 48462 ብር ያላግባብ ደሞዝ መክፈላቸውን በሪፖርቱ ተገልጸዋል። የሲቪል ሰርቪስ ኮሚሽን ከግንቦት 30 ቀን 2014 ዓ ም ጀምሮ በልዩ ሁኔታ ካልተፈቀደ በስተቀር የሠራተኞች ቅጥር የደረጃ እድገትና ዝውውር እንዳይፈጸም ቢከለክልም በስምንት 8 መሥሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላለው 24 ሚሊዮን 73 ሺህ ብር የሲቪል ሰርቪስ ኮሚሽን ሳያስፈቅዱ ለቋሚ የስራ መደቦች ሠራተኞችን በኮንትራት በመቅጠር ክፍያ ፈጽመዋልም ተብሏል። የሲቪል ሰርቪስ ኮሚሽንን ሳያስፈቅዱ የኮንትራት ቅጥር ከፈጸሙ ተቋማት መካከልም የቅዱስ ጳውሎስ ሆስፒታል ሚሌኒየም ሕክምና ኮሌጅ፣ ሐረማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እና የአለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ዋነኞቹ እንደሆኑ ተገልጿል። ከዚህ በፊት በተከናወኑ የኦዲት ሪፖርቶች መሠረት እርምጃ የተወሰደ መሆኑን ለማጣራት ኦዲት ሲደረግ በአጠቃላይ እንዲመለስ አስተያየት ከተሰጠበት ከ20 25 ቢሊዮን ብር እና 23230 ዶላር ውስጥ የተመለሰው 3 ቢሊዮን ብር ገደማ ብቻ መሆኑን የፌዴራል ዋና ኦዲተር አስታውቋል። የፌዴራል ማረሚያ ቤቶች ኮሚሽን የኢትዮጵያ አካል ጉዳተኞች አገልግሎት እና የኢትዮጵያ ብሔራዊ ቲያትር በአጠቃላይ 37 ሚሊዮን 341100 ብር በአገልግሎት ገቢ ተመናቸው እና በሚመለከታቸው አካል ሳያጸድቁ ገቢ መሰብሰባቸውም ተመላክቷል። በተጨማሪም 28 የፌዴራል መስሪያ ቤቶች እና ሰባት ቅርንጫፍ ጽህፈት ቤቶች የፈጸሙት 3 ሚሊዮን ብር ክፍያ የተሟላ የውጭ ማስረጃ ያልቀረበበትም ተብሏል። የተሟላ የውጭ ማስረጃ ሳይቀርብ በውጭ ከተመዘገቡ መስሪያ ቤቶች መካከል የጤና ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና የቤተ መንግስት አስተዳደር ዋነኞቹ ናቸው። በሰባዊ ፌዴራል መስሪያ ቤቶች እና በሰባት ቅርንጫፍ ጽህፈት ቤቶች ከ404 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ መገኘቱን ዋና ኦዲተር ገልጿል። ባህልና ስፖርት ሚኒስቴር የውሃ ና ኢነርጂ ሚኒስትር የብሔራዊ ተሃድሶ ኮሚሽን እና አርሲ ዩኒቨርሲቲ ደግሞ ከህግ ውጭ ግዢ ከፈጸሙ ተቋማት መካከል ዋነኞቹ ናቸው። ስምንት ተቋማት ደግሞ በጠቅላላው ከ65 ሚሊዮን ብር በላይ ዋጋ ያላቸው እና ተገዝተዋል የተባሉ ንብረቶችን እስካሁን ገቢ እንዳላደረጉ ሲገለጽ፣ የህዝብን ባጠባቂ ተቋም የቤተ መንግስት አስተዳደርና የመቀሌ ዩኒቨርሲቲ ደግሞ ግዢውን ፈጽመው እቃዎችን ገቢ ያላደረጉ እንዲሁም ባለፈው በጀት ዓመት ሀያ የፌዴራል መስሪያ ቤቶች ከተመደበላቸው አመታዊ በጀት ውስጥ 14 ቢሊዮን ብር በላይ ሳይጠቀሙበት ወደ መንግስት ካዝና ተመላሽ እንደሆነም ተገልጿል። መረጃውን ከሪፖርተር ጋዜጣ አግኝተናል። የኬንያ ወጣቶች ህዝባዊ እምቢተኝነትን እያቀጣጠሉ እንደሆነ ተገለጸም። የኢትዮጵያ ጎረቤት የምስራቅ አፍሪካ ሀገር የኬንያ ወጣቶች መንግስታቸውን ለመቃወም አደባባይ የወጡ ሲሆን መነሻው መንግስት ሊያጸድቀው ጫፍ የደረሰው አዳዲስ ቀረጦችና ግብር ቢሆንም በርካቶችን ያጎሳቆለው የኑሮ ውድነት፣ ስራ አጥነት፣ ድህነትና ሙስና መከራችንን እያሳየን ነው እያሉ እንደሆነ ተገልጿል።

የኬንያ መንግስት ገቢውን ለመጨመር ዳቦን ጨምሮ በምግብ ዘይት፣ የሴቶች የንጽህና መጠበቂያ፣ የሞባይል ስልኮች፣ ኮምፒውተሮች፣ በተሽከርካሪዎችና በሌሎች አገልግሎቶች ቀረት ላይ ጭማሪን ያካተተ ረቂቅ የፋይናንስ ህግም አውጥቷል። ፕሬዚዳንት ዊልያም ሩቶ ወደ ስልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ያሰለቸው የኬንያ ህዝብ በተለይም ደግሞ ወጣቱ አሁን ላይ እየተቆጣ መጥቷል። በድህነትና በስራ አጥነት እየማቀቀ ያለውን ወጣት ጀርባውን እያጎበጡት ነውም ይላሉ። ኬንያ ከዚህ ቀደም በርካታ ህዝባዊ ተቃውሞዎችን ስትታይም የአሁኑ ግን በጣም የተለየ ነው። ወጣቱ ማንም ሳይቀሰቅሰው ለተቃውሞ ወደ አደባባይ እንደወጣም ተገልጿል። የአንበሳውን ድርሻ የያዙትም ጄንዚ ጀኔሬሽን ዙመርስ የሚሰኙት በሃያዎቹ የእድሜ ክልል ውስጥ የሚገኙ ትውልድ አካል ናቸው። በፍጹም በፍርሃት የተሸበቡም አይደሉም። ስልጣንም በጭራሽ አያሳስባቸውም። በቴክኖሎጂም የተካኑ ናቸው። አሻፈረኝ ባይነታቸውና እንቢተኝነታቸውም የጸና እንደሆነ ይነገርላቸዋል። ፖለቲከኞቻቸውን መጻኢ ተስፋችንና ትነጥቁም እያሉ እንደሆነም ተገልጿል። አምላክን የመረጠን ለሚሉ የኬንያ ፖለቲከኞች አምላክ የተመዘገበ መራጭ አይደለም ህዝብ ነው የመረጣችሁ እንዳሏቸውም ተገልጿል። ፕሬዚዳንት ሩቶን ጨምሮ የኬንያ ፖለቲከኞችን ምስል ከአንገታቸው በላይ በአሳማ ፊት በመቀየር ፎቶዎችን ይዘው ወጥተዋል። ዘራፊዎችን የመረጥ ነው መሪዎች አይደሉም፣ እንዲሁም ድህነት ሰው ሰራሽ ነው የሚሉ መፈክሮችን በተለያዩ የአገሪቱ ከተሞች አደባባዮች ላይ አስተጋብተዋል። የወጣቱ ተቃውሞ የበረታበት መንግስትም በረቂቅ የፋይናንስ ህጉ የተካተቱ የተወሰኑ ቀረጦችን ለማንሳት ተገዷል። እንዲቀሩ ከተደረጉት መካከልም በዳቦ ላይ ሊጣል የነበረው 16 በመቶ ቀረጥ የምግብ ዘይት፣ የሞባይል ገንዘብ ዝውውር አገልግሎትና በተሽከርካሪዎች ላይ ሊጣሉ የነበሩ ቀረጦች ይገኙበታል ተብሏል። ይህ አነጋጋሪ ውሳኔ ከቲክቶክ መነጋገሪያነት ጀምሮ ወደ ከፍተኛ ህዝባዊ ተቃውሞም ተቀይሯል። የፕሬዚዳንት ዊሊያም ሩቶ መንግስት የበርካታ ትውልድ ፖለቲከኞች ያላደረጉትን ከዘርና ከፓርቲ ባለፈ በርካታ ኬንያውያን በአንድነት እንዲቆሙና እንዲቃወሙ አድርጓቸዋል። ተቃውሞ በጀመረበት ማክሰኞ ሰኔ 11 ቀን 2016 ዓ.ም በመቶዎች የሚቆጠሩ ጣቶች ወጣቶች ታውን ተብሎ በሚጠራው የመዲናዋ የናይሮቢ ንግድ ማዕከልን በመቆጣጠር እያንዳንዱ እንቅስቃሴ እንዲቋረጥ አድርገዋል። ፖሊሶች ባስለቃሽ ጭስና በውሃ ሊበትኗቸው ቢሞክሩም ወጣቶቹ ግን የሚሰሙ አልነበሩም። ፖሊሶች የሚያደርጓቸውን ትንኮሳዎች እና ድብደባዎችም በሞባይል ስልኮቻቸው በቀጥታ በማህበራዊ ሚዲያ ላይ ሲያሰራጩም ነበር። ማክሰኞለት የነበረው ህዝባዊ ተቃውሞም ረቂቅ ህጎችን የሚመለከትና የሚያጸድቀውን የሀገሪቱን ምክር ቤት ፓርላማን እንቆጣጠር ኦኩፓይ ፓርላመንት በሚል መርህ ነበር። ከዚህ ቀደም ፖለቲከኞችና ስፖንሰር አድራጊዎች ከሚያደራጇቸው ተቃውሞዎች በተለየ መልኩ ይህ የወጣቶች እንቅስቃሴ መሰባሰብና መደራጀቱ የተካሄደው በማህበራዊ ሚዲያ አማካኝነት ነው። የተቃውሞ አደራጆች ጥቁር ልብስ እንዲለበስ ቢጠይቁም አንዳንዶቹ የተቀደደ ጅንሶችን ለብሰው ወጥተዋል። የፀጉርና የልብስ ፋሽናቸውም የተለየ ነበር። እኛ ጀንዚንን ራሳችንን ማሰባሰብና ማደራጀት ችለናል። ወጣቶች ለተቃውሞ እንዲመጡ ብቻ ሳይሆን ለምን እንደምንቃወምም ለማስተማር ቲክቶክን እንደ መድረክ እንጠቀምበታለን ሲል አንደኛው ተቃዋሚ ዘሐይ እንዲሙሊ ለጋዜጠኞች ተናግሯል። አብዛኞቹ ወጣቶች ለተቃውሞ ሲወጡ ለመጀመሪያ ጊዜያቸው እንደሆነም ተገልጿል። ሩቶ መልቀቅ አለበት የሚሉ ድምፆችን በርከት ብለው ተሰምተ እኔ ለመወዳት ሀገር ይገዛላት አለው ወላጆቼ ደክመዋል ይሄን የተራነው ሲል የ24 ዓመቱ የዩኒቨርሲቲ ተማሪ ኬን ማኪሊላ ተናግረዋል። የኬንያ የፓርላማ አባላት ረቂቁ እንዳያጽድቁት ጫና ለማሳረፍና ተቃዋሚዎቹን ተቃዋሚዎችን ለማሰባሰብ በማህበራዊ ሚዲያዎችና ና ኦኮፓይ ፓርላመንት ሪጀክት ፋይናንስ ቢል 2024 የሚሉ ሃሽታጎችን በመጠቀም ላይ ይገኛሉ። ይህ የመጀመሪያ ሰልፌ ነው። የመጨረሻዊ እንደሚሆን ተስፋ አደርጋለሁ። ከዚህ በኋላ ነገሮች እንደሚለወጡ ተስፋ አደርጋለሁ ስትል ናሴራ ናካሱራ ተሰኘች ተቃዋሚ ተናግራለች። ሰልፈኞቹ ወደ ሀገሪቱ ፓርላማ ደርሰው ለመክበብ ያደረጉት ጥረት በፖሊስ ውሃ መርጨት ቢደናቀፈን፣ መንፈሳቸው ግን እንደተጠናከረ ነበር። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን።